ውሸት፣ የት ትሄዳለህ? መተማ ትደርሳለህ። ልብማ አለ ይባላል። ሰላም ጤና ይስጥልኝ። የእምነቴን አልክድም የሁለገብ ቻናል አድማጭ ተመልካቾቻችን እንደምን አላችሁልኝ? ባላችሁበት የእግዚአብሔር ሰላምና ጸጋ ይብዛላችሁ እያልኩ ዛሬም በአዲስ ቪዲዮ ተከስቻለሁ። አዳዲስ ቤተሰቦች ይህን ቪዲዮ ላይክ፣ ሼር ኮሜንት አድርጉ ማለት ነው። ቤተሰብ ያልሆናችሁ ደግሞ ቤተሰብ ሁኑ። አዳዲስ አስገራሚ አስገራሚ ነገሮችንን እናቀርብላችኋለን። ሚዲያ ላይ ያልነካቸው ነው ወይስ ምንድነው የሚባለው? የነካካቸው እ ያልተሰባበሩ እውነተኛ የእውነተኛን መረጃ በማጋራት እምነቴን አልክድም ቤተሰብ አድርጉ እውነተኛ መረጃ ለእውነተኛ ነገር እንጠቀምበት። ሚዲያ ስለተመቸን ብለን ሚዲያውን ስላገኘ ነው ብለን ደግሞ የሆነውንን ያልሆነውን ተሰበረ ሲባል ሞተ፣ ሞተ ሲባል ተሰበረ እያልን የምናወራ ከሆነ ይሄ ትክክለኛ መረጃ አይደለም። የእውነተኛ ታማኝ እንድንሆን የእውነተኛ መረጃ ህዝቡ ማድረስ አለብን። ሚዲያችንን በስነ ስርዓቱ መጠቀም አለብን ማለት ነው። እኒህ አባት ከትናንትና ጀምሮ በሶሻል ሚዲያ ላይ እየተዘዋወሩ የጓደኛውንን ልጅ ደፍሮ ተይዞ የሽሮ መብያው ተቆረጠበት እና የሽሮ መብያው ተቆርጦበት ምናምን እያላችሁ ታወራላችሁ ማለት ነው ግን እውነቱ ይህ አይደለም። እውነቱን እኛ ከቦታው ደውለን አረጋግጠናል ማለት ነው። ይህ ሰውዬ ሴት ደፍሮ ሳይሆን የተያዘው እጠነቁላለሁ፣ ጠንቋይነኝ እያንጓለለ ልል ነኝ ብሎ ህዝቡንን ሲያጭ ወረብርና ህዝቡን ሊያንጓለ ሲል የተያዘ ነው እንጂ ሴት ደፍሮ አይደለም። ሴት ደፍሮ አይደለም። እዚህ ጋር ወገን እንተባበር፣ ኦኬ እንተባበር። ኧረ ተው ተው ተው ተው፣ እንዲ ያልሆነ ነገር ማ ማውራት የለብንም። ሰውዬው ጠንቋይ ነኝ እኔ አዳል ሞቴ ነኝ የእንትና ማን ነው የሚባለው ሄ የዩ ጮፌ እዩ ጮፌ የቀባኝ ጠንቋይ ነኝ ከእዩ ጮፌ እበልጣለሁ። ለእዩ ጮፌ ብቻ አይደለም ወጥተው የሚቀበሉት እኔንም ወጥተው መቀበል አለባቸው ብሎ ባደረገው በዛ ላይ ነው። መንግስት ያው እንትን እንደማይል መንግስት እንደዚህ አይነቶችን ነገር ይደግፋል። ምክንያቱም እሱ ራሱ የጠንቋይ ልጅ ስለሆነ ጥንቁልና ምናምን ነገር እኮ አብይ ይመቸዋል። አብይ ይመቸዋል። ምክንያቱም ወዲያው ነው የለቀቁት። ሰዎቹ አሳልፈው ቢሰጡትም በዋስ ነው ምናምን ተብሎ ተለቋል ተፈትቷል ማለት ነው። አያችሁ? እና እንደዚህ ነው የኢትዮጵያ ነገር፣ እንደዚህ ነች ኢትዮጵያ ማለት እንደዚህ ነች። እና እናንተ ግን ያልሆነ ነገር ባታወሩ፣ የእውነተኛን ነገር ለእውነተኛ ነገር ብንጠቀምበት ሚዲያው ለእውነተኛ ነገር ብንጠቀምበት ሚዲያችን እያደገ እየተስፋፋ ተደማጭነት እያገኘንበት እንሄዳለን፣ እንጂ ሁልጊዜ የውሸት ሁልጊዜ በቃ ውሸት ውሸት ውሸት ውሸት። ለዚህ ሆኖ ሀገራችን በውሸት የጠፋቸው አይገርማችሁም? እስኪ ቆም ብላችሁ አስቡና ከአቢይ አህመድ ጀምሮ ሀገሪቱ በውሸት እያጦዟት ያሉት እነማን እንደሆኑ። የውሸት ድራማ ይሰራሉ። የውሸት በቃ ያልተፈጠረ ነገር ልክ እንደተፈጠረ አድርገው ያወራሉ። ልክ እንደናንተ ማለት ነው። ልክ እንደናንተ ለነገሩ ልጅ ሆናችሁ ምክንያቱም አብያደንድ እንዲ የሚመራችሁ አብያደ እንዲ እሱ ስለሚያጦዛችሁ እሱ የእሱ ሱ በቃ የእሱ ተከታዮች የሆነ ጠቅላላ ውሽ ናችሁ ማለት ነው። ለዛ ምኖ አሁን ሚዲያው በስነ ስርአቱ ላይ የማንጠቀምበት ምክንያቱም መጽሐፍ ቅዱስ እንደሚናገረው እፌንት የእፌ ልጆች ይላል። እፌንት ልጆች በቃ እናንተ የማትረቡ ውሸታሞች። ውሸታም የውሸታም ልጅ ውሸታም ነው ነው የሚለውና መጽሐፍ ቅዱሱ። አሁንም እየተፈጠረና እየሆነ ያለው ነገር ይሄ ነው ማለት ነው። አብይ አህመድ ምንም ነገር ምን አደረገና ነው? ምንም እንትን ያለው ነገር የለም። አይ ሰላም፣ ሰላም ነው ይቅርታ ማለት ነው። ያው በመሀል ላይ ሰው ገባብኝ አይገርማችሁ? እንደዚሁ በቃ አረፍት ላይ ቁጭ ብዬ ገልበጥ ገለበጥ እያደረግኩ ሳይ ነበረ። ይህን ቪዲዮ እየሰራሁኝ ሰዎች ሰዎቹ ሰላም እያሉኝ እያለፉ ነው። ሰላማቸው ይብዛና ማለት ነው። እና ውድ ኢትዮጵያውያን፣ ኤርትራውያን ሁላችንም ማለት ነው እንደዚህ አይነት ነገር ባንተባበር፣ እንደዚህ አይነት ነገር ባናደርግ ጥሩ ነው። ምክንያቱም ውሸት የውሸት ውሸት እግር የለውም። ውሸት ንፋስ ነው። ውሸት መጥፎ ነው። ውሸት እንዴት ብዬ ልንገራችሁ? ውሸት በመጀመሪያ ያስቃኒ፣ ከዛ ደግሞ ያስጠላል። ከሰው እንድትርቁ ያደርጋል፣ እንድትገለሉ ያደርጋችኋል። እንደ ውሸት መጥፎ መጥፎ መጥፎ በሽታ የለም። በሽታ ታሟችሁ ትታከሙታላችሁ። ውሸት ግን በቃ ሐኪም የሌለው ነው፣ በእውነት በጣም ያስጠላል። ለመጀመሪያ እየተሳቅላችኋን ጥሩ ነገር ያደረጋችሁ ይመስላችሁና እናንተም የልብ ልብ እየተሰማችሁ ይሄዳል ማለት ነው። ከዛ በኋላ ግን እውነቱ ሲወጣና እውነቱ ሲጋለጥ በጣም መጥፎ ነው የሚሆነው። በጣም ያስጠላል እንደዚህ አይነት ነገር ማለት ነው። ስለዚህ ሁላችሁንም ለእንደዚህ አይነት ነገር ባትተባበሩና እንደዚህ አይነት ነገር ባታደርጉ እኔ ደስ ይለኛል። ምክንያቱም ምን ይሰራል ምን ይሰራል? እውነት እውነት እላችኋለሁ ይላል ኮ መጽሐፍ ቅዱስ እንደሚለው እውነት እውነት እላችኋለሁ እናንተ እምነት ቢኖራችሁ እችን ዛፍ ተነቅልች ከዛ ጋር ተተካይ ብትሏት ትተከልላችኋለች ብሎ መጽሐፍ ቅዱሱ ይናገራናል። እኛ ግን በውሸት የተሞላ ነው። ለምንድን ነው ውሸት ሁልጊዜ የምንናገረው ስ ለምንድን ነው በውሸት፣ ለምንድን ነው ልናድግና ልንበለጸግ የምንፈልገው ማለት ነው? ስለዚህ ሁላችንም ከዚህ ውሸት ብንወጣ እላችኋለሁ። በእውነት በጣም ያስጸላን እኔ እንጃ፣ በጣም ይቀፍፋል። እና ስለዚህ ሰውየው ባናናውን ተቆርጧል፣ የሙዝ መቢያውንን፣ የቁርስ መቢያውንን የምትሉት ውሸት ነው። ከውሸት የራቀ ነው፣ ከእውነት አደለም፣ ውሸት ነው። ውሸትን ደግሞ ውሸት ማለት ልምዳችን ይሁን መቃወም አለብን እንጂ ያልሆነ ነገር ሆነ ብለን መስራት እያለብን፣ እምላችኋለሁ። ውድ ኢትዮጵያውያን ኤርትራውያን፣ የእምነቴን አልክድም የሁለገብ ቻናል አድማጭ ተመልካቾቻችን፣ በዝች አጠር ባለች ቪዲዮ ሰናባበታችኋለሁ። አዳዲስ ቤተሰቦች ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ግቡ። ይህን ቪዲዮ ከወደዳችሁ ሸር አድርጉት፣ ደግሞ ማድረግም አለባችሁ፣ ምክንያቱም የተሳሳተን ነገር ማረም ስላለብን ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ በዝች አጠር ያለች ቪዲዮ ሰናባበታችኋለሁ እያላችሁበት እግዚአብሔር ሰላም ይብዛላችሁ፣ እግዚአብሔር ጸጋ ይብዛላችሁ። ወጣችሁ ከመቅረት እግዚአብሔር አምላክ ይጠብቃችሁ። ወጥቶ መቅረት በጣም አደጋ ነው። ይሄ ራሱ አንድ ውሸት የምንዋሸው ውሸት ወጥተን እንድንቀር ያደርገናል ማለት ነው። ስለዚህ ሁላችሁንም እግዚአብሔር አምላክ ይጠብቀን ይጠብቃችሁ። ከድንገተኛ አደጋ እግዚአብሔር ይጠብቃችሁ። መልካም ቀን ይሆናላችሁ። ባይ ባይ